ብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወየ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ለህክምና ባለሙያዎች ድምፃቸውን ያሰሙ አካላትን ቫይረስ ሲሉ ጠቅላይ ሚኒስትር አብይ አህመድ ፈረጁ። በመድረኩ ላይ የተነሱ ነገር ግን በቴሌቪዥን ሳይቀርቡ ተቆርጠው የቀሩ ጉዳዮች ደግሞ አነጋጋሪ ሆኗል። የኢትዮጵያ የጤና ባለሙያዎች ንቅናቄ በበኩሉም በጤና ሚኒስትሯና በጠቅላይ ሚኒስትሩ አማካሪ በተፈጸመ ክህደት አለመሳተፉን አሳውቋል። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። አቶ ጃዋር መሐመድ ጠቅላይ ሚኒስትር አብይ ደመቀ መኮንን አማራዎችና ወለጋ ይገር ለሐል እንዳሏቸው ገለጹ። አቶ ልደቱ አያሌው ደግሞ የአቢሲኒያን ጦር ስለማፍረስ የብልጽግናው ፕሬዝደንት በስብሰባ ያደረጉትን ንግግር አቅርበዋል። ትሰሙታላችሁ። እነ አቶ ጌታቸው ረዳ ህወሀትን አቅመ ቢስ አታላይና መሰሪ ሲሉ ከሰሱ። ስምረት በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ተቀባይነት የለውም ሲል ጠቅሶም የአብይ አህመድ አስተዳደር ሊወስድ ይገባል ያለውን እርምጃም አንስቷል። ይህንንም ይዘናል። በቅርቡ በብልጽግና ብትመጡም ሀሳብ የላቸውም ከተባሉት ፓርቲዎች ውስጥ አንዱ ኦነግ የሚቆም ትግል የለም ሲል አሳወቅም። ሊቀመንበሩ ዳውድ ኢብሳ በቴ ኡርጌሳን አንስተው ለመንግሥትም ጥያቄ አቅርቧል። ተጨማሪውን ይዘናል። በኦሮሚያ ክልል ምስራቅ ሸዋ ዞን መነኮሳት መገደላቸው ተሰማ። ሌሎችም የገዳም አባቶች ታፍነው ተወስደዋል ተብሏል። ሌላኛው መረጃችን ነው። እስራኤልና ኢራን አንዳቸው በሌላኛቸው ላይ የሚያደርሱትን ጥቃት ዛሬም ቀጥሏል። እስራኤል በኢራን የኒውክሌር ጣቢያና እስር ቤት ላይ አዳዲስ ጥቃቶችን አድርሳለች። ኢራን በበኩሏ ባደረሰቸው ጥቃትም 8 ሺህ እስራኤላውያን የኤሌክትሪክ መቋረጥ አጋጥሟቸዋል ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ለህክምና ባለሙያዎች ድምፃቸውን ያሰሙ አካላትን ቫይረስ ሲሉ ጠቅላይ ሚኒስትር ዐቢይ አህመድ ፈረጁ። በመድረኩ ላይ የተነሱ ነገር ግን በቴሌቪዥን እንዳይቀርቡ ተቆርጠው የቀሩ ጉዳዮች ደግሞ አነጋጋሪ ሆነዋል። የኢትዮጵያ የጤና ባለሙያዎች ቅናቄ በበኩሉም በጤና ሚኒስትሯና በጠቅላይ ሚኒስትሩ አማካሪ በተፈጸመ ክህደት አለመሳተፉን አሳውቋል። የብልጽግናው ፕሬዝደንት ከተመረጡ የጤና ባለሙያዎች ጋር ያደረጉት ውይይት ልክ ጀነራሎችን ሰብስበው ስለ ውጊያ ስልት መሀንዲሶችን ሰብስበው ስለ ዲዛይን እና ግንባታ እንደሚያስተምሩት ሁሉም ለዶክተሮችም ስለ ካንሰር የህክምና መንገድ፣ ስለ ቫይረስ ምንነትና የሚያስከትላቸው ጉዳቶች ሲያስጠኑበት የታዩበት ነው። ከሐኪሞች መሰረታዊ ጥያቄዎች ጋር በተያያዘ ግን ከስድስት ዓመታት በፊት ከሰጡት ምላሽ ያልተለየም እንዳውም በስድብ የታጀበ አጀበ ሆኗል። የደሞዝ ጥያቄያቸውን ማንም ይቀበለዋል በሚል ጀምረው ለመምህራንም ለሌሎች የህብረሰብ ክፍሎችም የሰጡትን ምላሽ ደግመው፣ ነገር ግን ሐኪሞች መሳሪያ ሲገዛም በሁለት ሳምንት ውስጥ የምትሰብሩ ጋውን ለብሳ ሰርታችሁ ፖለቲካ የምታራምዱ፣ በሌሎች ፖለቲከኞች ጥያቄያችሁን አሳልፋችሁ የምትሰጡ፣ ከጎረቤት ሀገራትን በላይ እየበጀትንላችሁ መረዳት ያቃታችሁ ወዘተ እያሉ አቅርበዋል። የጤና ባለሙያዎቹ ጥያቄ የኢትዮጵያውያን ጥያቄ ነው እና በርካቶች ደግፈውት የቆሙለት እንደሆነ የሚታወቅ ቢሆንም በራሳቸው በባለሙያዎቹ ንቅናቄዎች እንደተመራ ገነሙን ነው። የብልጽግናው ፕሬዚደንት ግን ጦርነት ሆነብኝ ብለው የህዝብ ድምፅን ያሰሙትን ግን በብስጭት ካቀረቡት ንግግር የሚገመቱ ሰዎች ላይ በማነጣጠር ቫይረስ ሲሉ ፈርጀዋቸዋል። የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ ማያውቁ፣ ኔሽን ቢልዲንግ ምን እንደሆነ ማያውቁ፣ ሳይንስ ሙዚየም የሚሆን ሃይ ስኩል፣ ሁሉን ነገር ከደሞዝ ጋር ብቻ የሚያያይዙ፣ ከእለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። አንድ ቫይረስ ወደ ሰው ልጅ ገብቶ ጥቃት ለመፈጸም የመጀመሪያ እንቅስቃሴው መግቢያ መንገድ ነው እና ቫይረስ አታስገቡ ወደ እናንተ። ጥያቄያችሁን ግን ፎርወርድ ማድረግ ችግር የለውም። በእርግጥ ጠቅላይ ሚኒስትሩ ማህበረሰብንና ሰዎችን በበሽታ እየመሰሉ ሲያቀርቡ ይህ የመጀመሪያቸው አይደለም። በትግራዩ ጦርነት ወቅትም ህዝብን በተመሳሳይ ካንሰር ብለው በመግለጻቸው ፌስቡክ ልጥፋቸውን እንዳነሳባቸው ይታወሳል። የብልጽግናው ፕሬዚደንት እርቦን መስራት አቃትን፣ አርፈን ማገልገል ተሳነን ያሉ ሐኪሞችን የደሞዝ ጥያቄ ሲመልሱም ደሞዝ የምታገኙት ኢትዮጵያ ስትበለጽግ ነው፣ እኔና እናንተ እስከዛ እንቀልጣለን በማለት ነው መከራ የምትከፍሉ ሰዎች ያላችሁ ክፈሉ። የእናንተ ስራ ማድረስ ነው። ኢትዮጵያ ባለችበት ሁኔታ የኔናና የእናንተ ስራ በመከራ ማሸጋገር ነው። የደህንነቱ አይነት እኮ በጣም ብዙ ነው። ቤት በኩል ሊቀየር ይችላል ካልወሰን በቀር ታክሲ ይቅር ብላችኋል። ታክሲ ይቅር፣ ደሞዝ ይጨምር። ኬት ነው የሚጨምረው? ደሞዝ ታክስ ካልተሰበሰበ እየለመንክ በዛ አነሰ ምናምን ዋጋ የለውም። ለማኝ ለማኝ ነው፣ የተሰጣውንም ይወስደው። አንድ ብርም ይሁን ሀያ አምስት ሳንቲም ወስዶ እግዚአብሔር ይስጥልኝ ነው የሚባለው። ጠቅላይ ሚኒስትሩ ቃል የገቧቸው የተወሰኑ ጉዳዮች ቢኖርም ልክ እንደ ሌሎች ሰሞንኛ ውይይቶቻቸው ሁሉ በርካታ ጉዳዮች ተቆርጠው እንዲቀሩም በቴሌቪዥንም እንዳይተላለፉ ግን አስደርገዋል። ከሁለት ሳምንት በፊት ባለሀብቶችና የንግዱ ማህበረሰብ አባላትን በሰበሰቡበት ወቅት ጋዝ በቅርቡ አውጥተን መሸጥ እንጀምራለን ወደብም እንዲሁ ማለታቸውን ተሰብሳቢዎችን ዋቢ አድርገን መዘገባችን ይታወሳል። ከቀናት በፊትም ከፖለቲካ ፓርቲዎች ጋር በነበራቸው ውይይት ደግሞ ስለ አሰብና የአስመራ ኮሪደር ልማት እቅዳቸው መግለጻቸውን መዘገባችን አይዘነጋም። እነዚህ ንግግሮች ግን በቴሌቪዥን መርሃ ግብሮች ላይ ተቆርጠው ቀርተዋል። በሕክምና ባለሙያዎች ስብሰባ ላይ ደግሞ በሀገራችን ውስጥ የሚረብሹን አምስት መቶ አካባቢ የሚሆኑ ሐኪሞች ናቸው የነሱ አለመኖር ሁሉም ቢሄዱ የሚያስከትለው ጉዳትም ብዛም ነው። በፊት በፊት እኮ የጤና ባለሙያዎች አልነበሩም ህዝቡ ግን ምንም አልሆነም ኑሯል ያሉበት ንግግር ተቆርጦ እንዲቀር ተደርጓል። ይህ እንዲህ እንዳለ የኢትዮጵያ የጤና ባለሙያዎች ንቅናቄ በመንግስት ባለስልጣናት የተፈጸመበትን ክህደት ይፋ አድርጓል። የንቅናቄው አስተባባሪዎች ጠቅላይ ሚኒስትሩ በመሩ ሰሞኑኛ ስብሰባ ላይ እንዳልተሳተፉም አስረድቷል። ለዚህ ምክንያት ያሉትን ሲያቀርቡም በጤና ሚኒስትሯ መቅደስ ዳባና የጠቅላይ ሚኒስትሩ አማካሪ ነኝ ባሉ ሰዎች የተፈጸመውን ክህደት ነው። ከቀናት በፊት ከዚህ የቤተ መንግስቱ ስብሰባ አስቀድሞ ከጤና ሚኒስትሯ ጋር ስብሰባ ነበር ያሉት የንቅናቄው አስተባባሪዎች ሚኒስትሯ ጥያቄዎቻቸውን አደራጁ ከ50 እስከ መቶ የምትደርሱ ሰዎች በኩል ትወከላላችሁ በሚል ነገሩን ሲሉ ያስታውሳል ከዛም የጠቅላይ ሚኒስትሩ አማካሪ እንደሆኑ ራሳቸውን የሚገልጹ አንድ ሰው ሰራተኛው ወደ ስራ እንዲመለስ መግለጫ አውጡልን ብለው የተገባውን ቃል አረጋገጡልን ሲሉም ያክላሉ። ነገር ግን ስብሰባው ሊካሄድ ጥቂት ጊዜ ሲቀረው የምትወከሉት በአንድ ሴትና አንድ ወንድ ብቻ ይሆናል ሲሉ ካዱን። እኛም በስብሰባው እንሳተፍን ብለን ቀረን ሲሉም የንቅናቄው አስተባባሪዎች ለሪፖርተር ተናግሯል። የተገቡ ቃሎችን ተፈጻሚነት እየተከታተልን ያስቀመጥነው ቀደባለም ያ ሳይሆን ከቀረ ግን ለጠንካራ እርምጃዎች ጋጀን ነው ሲሉም ይፋ አድርጓል። ጃዋር መሐመድ ጠቅላይ ሚኒስትሩ አቶ ደመቀ መኮንን አማራና ወለጋዎች ይገድሉሃል እንዳሏቸው ገለጹ። አቶ ልደቱ አያሌው ደግሞ የአቢሲኒያ ጦርን ስለማፍረስ የብልጽግናው ነው ፕሬዚደንት በስብሰባ ያደረጉትን ንግግር አቅርቧል። የቀድሞ የሰላም ሚኒስትር ድኤታ ታዬ ደንደአ በቅርቡ ለህዝብ ያደረሱት የእሳቸውና የአብይ ውይይት ነጥቦች መነጋገሪያ ሆነው ቀጥሏል። ከጠቅላይ ሚኒስትሩ ጋር ቅርበት ከነባራቸው ሰዎች መካከል የብልጽግናው ፕሬዚደንት ቫይረስ ጭምር እያሉ ከሚጠቅሷቸው ሰዎች ውስጥ አንዱ እንደሆኑ የሚ ሚገመቱት አቶ ጃዋር መሐመድ ይገኙበታል። አቶ ጃዋርም ታይደ እንደ አናገዱ አንዳርጋቸው የሰጧቸውን ቃለ ምልልሶችን ተከትዬ ምስክርነቴን አጋራለሁ ብለዋል። በአንድ ወቅት የገጠማቸውን ሲያስረዱም ከሌሎች የኦሮሞ አመራሮች ጋር ሆነን ከአብይ ጋር በተሰበሰብንበት ወቅት ፌዴራሊዝምን ትጠላለህ፣ የቀደሙ ንጉሶችን ታወድሳለህ ወዘት የሚል ትችት አዘል ጥያቄ ስናነሳለት መልሱ አታስቡ፣ በአፌ መስማት የሚፈልጉትን እየነገርኳቸው በተጨባጭ ግን የኦሮሞን ስልጣናት አጠናክራለሁ የሚል ነበር ሲሉ ይጀምራሉ። በዛ ሁለተኛ ከወጣን በኋላ የተወሰኑ የአማራ ልሂቃን ጋር ስብሰባ ነበረው። የዛን ዕለት ማታ ከተሰብሳቢዎች አንዱ ከነበረ ሰው ጋር ተደዋውለን ስናወረም ትንሽ ታገሱኝ እንጂ የኦሮሞ ብሔርተኝነት ለዘመናት በኢትዮጵያ ላይ የጋረጠውን አደጋ ለአንዴና ለመጨረሻ ጊዜ ልባት አበጅለታለሁ። አሁን አፋቸውን የሚከፍቱትን የኦሮሞ ልሂቃን ከአጭር ጊዜ በኋላ አንዳቸውን ማታያቸውም፣ አጠፋቸዋለሁ። ኦሮሚያ የሚባለው ነገርም አይኖርም እንዳላቸው ነገረኝ። የዚህን ንግግር እውነትነት በወቅቱ እዛው የነበረ ለአብይ ቅርብ የሆነ የኦሮሞ ተወላጅ በሌላ ጊዜ ጠይቄው አረጋገጠልኝ ሲሉም አቶ ጀዋር ያስታውሳሉ። አቶ ጀዋር መሐመድ ጥበቃዎቻቸው በመንግስት እንዲነሱ በተደረገና እሳቸው መከበባቸውን በገለጹበት ወቅት የሆነውን ሲያስታውሱ ደግሞ አንድ እኔንም አብይንም የሚቀርብ ሰው ልኮ እጄ የለበትም፣ ደመቀ መኮንን ነው ይህንን ያደረገው። ጠቅላይ ሚኒስትሩ ከሀገር ውጭ በመሆኑ ደመቀ በእጁ የገባውን ስልጣን ተጠቅሞ እያደረገው እንደሆነም ይህም ኦሮሞን እርስ በራሱ ለማባላት ጠላት የሸረበው ሴራ መሆኑን አከለበት ሲሉ ነገረኝ ይላሉ። በሌላ ጊዜ ደግሞ የግንቦት ሰባት አመራር አባል የነበሩ አቶ አንዳርጋቸው ጽጌን ጨምሮ ሁለት ሰዎችን ቤቴ ጋብዤ መወያየታችንን ዐቢይ ሰምቶ ነበርና ሲያገኘኝ እነዚህ ሰዎች ሊያጠፉህ እያሴሩ ነው፣ በአካል ባታገኛቸው ይሻልሃል። በተለይ ምግብህን ተጠንቀቅ። አማራዎች ከአንተ የባሰ ጥላት እንደሌላቸው ነው የሚያምኑት። ማንኛውም አጋጣሚ ተጠቅመው ሊያጠፉህ ዝግጁ ናቸው፣ ተጠንቀቅ። አንተ እንደው ሰው አትሰማም፣ እኔ በበኩሌ ነግሬሃለሁ አለኝ። ለካ እነርሱንም ያንኑ ሰሞን አግኝቶ እደፈዋለሁ በማለት በእጁ የሽጉጥ ምልክት በማሳየት ጭምር እንደነገራቸው ሰማሁ እያሉም አቶ ጃዋር ይቀጥላሉ። አቶ ጃዋር ወለጋ ይገድልሃል ስላሏቸው ሁኔታ ሲያስረዱ ደግሞ ከበቀለ ገርባ ጋር ወደ ወለጋ ለመሄድ ማቀዳችንን ስነግረው ባትሄድ ይሻልሃል። ወለጋዎች አምርረው ይጠሉሃል። ሂደህላቸውማ በሕይወት አይመልሱህም። አንተ ይሄ የሀረርጌ ባህልህ የዋህ ያደርገሃል። ሁሉንም ሰው ታምናለህ አለኝ። ግን ሄድኩ በማለት ነው ያኔ አቶ ታየደ እንዳም ደውሎ እንዳትሄድ የሚል ምክር እንደሰጧቸው በማስታወስ ጭምር። ጠቅላይ ሚኒስትሩ ብሔሮችንም ሆነ ግለሰቦችን የሚያጣጥሉት ለአንዱ ወግ ነው፣ ሌላውን ለመጥቀም አይደለም። የከፋፍለ ግዛት ታክቲክ አካላቸው ነው የሚሉት አቶ ጃዋር አሁን አብዛኛው ሊሄቅ ነቅቷል፣ የማይናገረው ለራሱና ለቤተሰቡ ፈርቶ እንጂ ሲሉም ያነሳሉ። ከሰሞኑ አቶ ታየደ እንዳ ያደረጉት ንግግር በተመለከተ ማብራሪያ ያቀርቡት አቶ ልደቱ አያሌው ደግሞ ከአብይ ጋር ሶስት ጊዜ በተናጠል በተለያዩ ስብሰባዎች ላይ ደግሞ በተለያየ አጋጣሚ መገናኘታቸውን አስታውሰው በእነዚህ ግንኙነቶች ሳቢያ ነው የነበረኝ ተስፋ አደጋ ላይ ወደ መሆናችን መሸጋገሩን የተረዳሁበት ብለውም ነበር። አቶ ታዬ የተናገሩት ውሸት ሊሆን ቀርቶ ግነት እንኳን የለውም ያሉት አቶ ልደቱ ማሳያም አቅርቧል። የአማራና ትግራይ በእርሳቸው አገላለጽ የአቢሲኒያ ኃይል ማድቀቅን በተመለከተ ቢሸፍቱ ላይ ደብረዘይት ላይ በተካሄደ ስብሰባ 250 ሰዎች በተገኙበት የኦሮሞ ኤሊቶች የሚባሉ ሰዎችና የኦህዴድ ባለስልጣን ብቻ ተጠርተው በተገኙበት ስብሰባ ላይ እዛው ስብሰባው ላይ እየተካፈለ የምቀርበው ሰው ለመንግስትም በወቅቱ ቅርብ የነበረ ሰው የአቢሲኒያን ጦር እንዳይነሳ አድርጌ ፍርክስክሱን ነው የማወጣው። ኤሜሬትስ ወይም ዱባይ 250 ጦር ሊያሰለጥኑልኝ ቃል ገብተው ኢሳይያስ 250 ሺህ ጦር ሊያሰለጥንልኝ ቃል ገብቷል። ከዚህ በኋላ የአቢሲኒያ ጦር በኢትዮጵያ ሚና አይኖረውም ብሎ 250 ሰው ባለበት መድረክ ተናገረ። ደነገጥና ሻይ ሰዓት ላይ እንዴት ይሄ ሁሉ ሰው ባለበት እንዲህ ብለህ ትናገራለህ? ብዬ ስለው የትም አይደርሱም አትፍራ አለኝ ነው እነ አቶ ጌታቸው ረዳ ህወሓትን አቅመ ቢስ አታላይና መሰሪ ሲሉ ከሰሱ። ስምረት በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የለውም ብሏል። ከሰሞኑ በትግራይ ክልል የሰማዕታት ቀን በተለያዩ መርሃ ግብሮች እየተከበረ ይገኛል። በሀውዜን በነበረው መድረክ ላይ የህወሀቱ ሊቀ መንበር ደብረ ጽዮን ገብረ ሚካኤል የብልጽግናው መንግስት ስምምነቱን እንደፈለገ ለማሾር ህወሓትን ለሁለት እንዲሰነጠቅም በማድረግ ህዝባችን እርስ በርስ እንዲጨፋጨፍ አድርጓል እያደ ደረገም ነው ይህንን ተልኮን እንዲፈጽምለት ደግሞ የእናቶ ጌታቸው ረዳን ቡድን የተሟላ የአመራር ድጋፍ ሰጥቶታል ማለታቸውን መዘገባችን ይታወሳል። ሊቀመንበሩ የእናቶ ጌታቸው ረዳን ቡድን የክህደት ኃይሉ ሲሉ ነው ያቀረቡት። እነ አቶ ጌታቸው ረዳ ደግሞ የህወሀት አመራርን ኋላ ቀሩ ቡድን ሲሉ ይገልጹታል። ስምረት ፓርቲ ያወጣ መግለጫም ዋነኛ ትኩረቱን በዚህ ላይ አድርጓል። ስምረት ፓርቲ በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የለውም ያለው ፓርቲው በመግለጫው ከግንቦት 2015 ጀምሮ ተፈናቃዮች ወደ ቀያቸው ለመመለስ የተደረገው እንቅስቃሴን ያደናቀፈው ህወሀት ነው ሲል ከሷል። ቡድኑ ድርጅት ሳይድን የሚመለስ ተፈናቃይ የለም የጊዜያዊ አስተዳድሩ አመራሮች የትግራይ መሬትን ሸጧል የሚል ወሬዎችን በማስፋፋት የፌዴራል መንግስቱና ነባሩ የጊዜያዊ አስተዳድር ጀምረው የያዙት እቅድ ሙሉ በሙሉ እንዲደናቀፍ አድርጓል ሲልም ስምረት ህወሀትን ወንጅሏል። ፓርቲው ተፈናቃዮችን ወደ ቂያቸው መመለስ ይቅርና ህወሀትን ከኢትዮጵያ የፖለቲካ እንቅስቃሴዎች መሰረዝን መታደግ ያልቻለም አቅመቢስና መሰሬ አታላይ ሲልም አጣጥሎታል። አሁንም ህወሀት ካለፈው ስህተቱ ሳይማር ሌላ የፖለቲካዊ ክደት እየፈጸመ ይገኛል ያለው ስምረት፣ የትግራይ መሬት በወረራ ከያዘው የኤርትራ መንግስት ጋር የጀመረው ያልተቀደሰና ህገወጥ ግንኙነት ሌላ ዙር ግጭትና ጦርነትን ከመቀስቀስ ያለፈው ውጤት እንደሌለው ሳይታለም የተፈታ ነው ብሏል። ቡድኑ ባለው ህወሀት ላይ ላይ የአብይ አህመድ አስተዳደር እርምጃ እንዲወስድ የሚጠይቀው የእነ አቶ ጌታቸው ረዳ ፓርቲ መግለጫም በሀገራዊ ሕጎች ከማንኛውም ፖለቲካዊ እንቅስቃሴ የተከለከለ ቡድን ከአፍራሽ ተግባሩ በማቆም ተጠያቂነቱን ማረጋገጥ ይገባዋል ሲልም አክሏል። በቅርቡ ብትመጡም ሀሳብ የላችሁም በሚል በብልጽግና የተገለጹት ፓርቲዎች ውስጥ አንዱ ኦነግ የሚቆም ትግል የለም ሲል ገለጽም ሊቀመንበሩ ዳውድ ኢብሳ በቴ ኡርጌሳን አንስተው ለመንግስትም ጥያቄ አቅርበዋል። ከሰሞኑ ጠቅላይ ሚኒስትሩ በእርሳቸው ጥሪዎች የሚሆን በምክክር ኮሚሽናቸው አልሳተፍም አሉን በሚል ሁለት ሶስት የሚታወቁ ፓርቲዎች ሲሉ ገልጸው እንደ ኦነግና ኦፌኮ ያሉ ፓርቲዎችን ብትመጡም ሀሳብ የላችሁም ሲሉ ተናግረው ነበር። በእርግጥ ፕሮፌሰር መረራ ጉዲና የእናንተን ጉልጭ አልፋ መድረክ አናዳምቅም የሚል ምላሽ ሰጥተውበት ነበር። ጠቅላይ ሚኒስትሩ እንደ ኦነግ ያሉ ፓርቲዎችን የጃጁና የሻገቱ ሲሉ በፓርላማ ሳይቀር እንደገለጿቸው የሚዘነጋም አይሆንም። ከአራት አመታት በፊት ባካሄዱት ምርጫ ደግሞ ኦነግና ኦፌኮን የመሳሰሉ ፓርቲዎች ቢሯቸውን በመዝጋት አመራሮቻቸውን በማ እንደዚሁም ከውስጥ የበለጸገና ያልበለጸገ ኦነግ ክፍፍልን በመፍጠር በኦሮሚያ ክልል ብልጽግና ብቻውን አወዳድረው አሸነፍኩ ብለውም ነበር። ከሰሞኑ ደግሞ የኦሮሞ ነጻነት ግንባር ከአምስት ዓመታት ቆይታ በኋላ በአዲስ አበባ የሚገኘው ጽፈት ቤቱ ዳግም ተከፍቷል። ትናንት በተካሄደው በዚህ የመክፈቻ መርሃ ግብር ላይ የፓርቲው ሊቀመንበር ዳውድ ኢብሳ ባደረጉት ንግግር ኦነግ የሚቆም ትግል አልጀመረም፣ የተቋቋመበትን ዓላማ ከግብ ሳያደርስ አይቆምም ብለዋል። ኦቦ ዳውድ በንግግራቸው ኦሮሞ ን ትግል ወደ ኋላ መለስ በማለት ያስታወሱ ሲሆን ከሜጫና ቱረማ ማህበር ምስረታ ጀምሮም እስካሁን ያለውን እንቅስቃሴ በሰላም ለሚደረገው ትግል እድል ካለመስጠት የመነጨ ስለመሆኑም አብራርቷል። አክለውም ከጓዶቻቸው ጋር ያለፉባቸውን ውጣ ውረዶች በማስታወስ የሚቆም ትግል አልጀመርንም ያሉ ሲሆን በሰላማዊ መንገድ የመታገል እድሉ መስፋት አለበት ሲሉም ጥያቄ አቅርቧል። ሊቀመንበሩ ላለፈው ምርጫ በሚካሄድ እንቅስቃሴ አሁን የተመለሰላቸውን ጨምሮ በሌሎች አካባቢዎች ያሉ ቢሮቻቸው እንደተዘጋባቸው አባሎቻቸው ለእስርና ለእንግልት እንደተጋለጡ በማስታወስ ከዚህ በተጨማሪ በፓርቲው መሪዎች ላይም የተፈጠረ አለመግባባት ከምርጫው እንዳስወጣቸውም ነው የገለጹት። ከነበሩት ጊዜያዊ ፓርቲዎች ኃላፊዎች እስከ አባላት ድረስ ብዙ ስቃይ እንደደረሰባቸው አንስተው በዚሁ መንገድ ህይወታቸውን ያጡ መኖራቸውንም አመልክቷል። አቶ በቴ ኡርጌሳን በምሳሌነት በማንሳት አቶ ዳውድ እስካሁን ድረስ ባልታወቀ አካል ተገድሏል። በህይወት ባለ ጊዜ ባደረገው ትግል ግን ብዙ ነገር አድርጎልናል በማለት ነው ያነሱት። አቶ ዳውድ ኢብሳ መንግስት በ ሰላማዊ መንገድ ለምናደርገው ትግል እድሎችን ሊሰጥ ይገባል ሲሉም ጠይቋል። ኦቦ ዳውድ ከአብይ የምክክር ኮሚሽን ጋር በተያዘ በተሰጡት ምላሽም አሳታፊ ውይይትና ፍትህ የተሞላበት እንዲሆን እንደጠየቁም፣ ነገር ግን ያሳይሆን ሲቀር መሳተፍ እንደተው አብራርቷል። በኦሮሚያ ክልል ምስራቅ ሸዋ ዞን መነኮሳት መገደላቸው ተሰማ። ሌሎች የገዳም አባቶች ታፍነው ተወስደዋል ተብሏል። ከሰሞኑ በዛው በኦሮሚያ ክልል ምስራቅ ወለጋ ዞን በሲቡ ስሬና ጉቶ ጊዳ ወረዳዎች በደረሰ ጥቃት 18 ሰዎች መገደላቸውና አንድ የጊዮርጊስ ቤተክርስቲያን መቃጠሉን ቲክባ ዘግቦ ነበር። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመገናኛ ብዙሀን በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ኳ ከብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት በታ ታጣቂ አካላት ተገደሉ ሲሉ ገልጿል። የታፈኑና የተወሰዱ ስለመኖራቸውም ገዳሙ አሳውቋል። ስለተገደሉና ታፍነው ስለተወሰዱ መነኮሳት ቁጥር እስካሁን ለማወቅ እንዳልተቻለ በማከል ከየካቲት 2016 ጀምሮ በተለያየ ጊዜ በተደጋጋሚም በገዳሙ ላይ ተመሳሳይ ጥቃቶች መድረሳቸውም የሚታወቅ ነው። እስራኤል በኢራን የኒውክሌር ጣቢያና እስር ቤት ላይ አዲስ ጥቃት አደረሰች። ኢራን በበኩሏ ዛሬ የፈጸመችው ጥቃት በሺዎች የሚቆጠሩ እስራኤላውያን መብራት አልባ እንዲሆኑ ማድረጉ ታውቋል። እስራኤል እና ኢራን አንዳቸው በሌላኛቸው ላይ ጥቃት መፈጸማቸውን ቀጥሏል። ዛሬ እስራኤል በኢራን ላይ አዳዲስ ጥቃቶችን ማድርሳለች። እስራኤል ለኢራን የኒውክሌር ዓላማ ወሳኝ በሆነውና ከምድር በታች በሚገኘው የፎርዶ የኒውክሌር ጣቢያ ላይ ጥቃት መፈጸሟን አሳውቃለች። የእስራኤል ጦር ጥቃቱን የሰነዘረው ወደ ጣቢያው የሚወስዱ መንገዶችን ለማውደም ነው ብሏል። በሌላ በኩል በመዲኗ ቴሄራን የሚገኘው ኤቪን እስር ቤት ውስጥ በተፈጸመ ጥቃት መውደሙን የፍትህ አካላት ተናግሯል። የእስራኤል የመከላከያ ጠቅላይ ሚኒስትር እስራኤል ካትዝ እስር ቤቱ የኢራን አገዛዝ ጠላቶችን የያዘ ነው ብለዋል። የእስራኤል መከላከያ ሚኒስትሩም የኢራን መንግስት ብዙ ጊዜ ተቃዋሚዎችን ለማፈን የሚጠቀምባቸው ሚሊሻዎች ዋና መስሪያ ቤት ኢላማ መደረጉንም አክሏል። በኢራን የሚገኙ ነዋሪዎችም የኃይል ማቋረጥ እንዳጋጥም አረጋግጧል። በተመሳሳይ ኢራን በእስራኤል ላይ ያደረሰችውን ጥቃት ተከትሎም እስራኤላውያን መብራት አልባ የሆኑበት አጋጣሚ መፈጠሩ ተሰምቷል። ኢራን በፈጸመችው የዛሬው ጥቃትም 8 ያክል ስራ ለእስራኤላውያን መብራት አልባ ሆነዋል ተብሏል። የእስራኤል የኃይል ሚኒስቴርም በኤሌክትሪክ መስመሮች ላይ ለሚደርሱ ጉዳቶች አስቀድመን ተዘጋጅተናል እናም በሚቀጥሉ ሶስት ሰዓታት ውስጥ የኃይል አገልግሎት ይመለሳል ብለዋል። የእስራኤል ኤሌክትሪክ ኮርፖሬሽን ቀደም ሲል በደቡባዊ እስራኤል በስትራቴጂካዊ የመሰረተ ልማት ግንባታ አቅራቢያ ጉዳት ደርሷል ሲል ሪፖርት አድርጎ ይህም በርካታ ነዋሪዎች የኤሌክትሪክ ኃይል መቋረጥ እንዳስከተለባቸው አሳውቆም ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።